ሰላም ቤተሰብ፣ እንዴት ናችሁ? ደህና ናችሁ ወይ? በዚህ ቻናል በጣም ጠፍቻለሁ። በጣም ይቅርታ። የሆነ ለምናገር እስቲ ይመጣለሁ እስቲ የሆነ ልምዶን ዶን አላውቅም። በዛኛው ቻናል ትኩረት አድርጌ በዛኛው ቻናል እየጠፋሁ ነው። እና እንግዲህ በዚህ ሰሞን አይታችሁ ከሆነ ሁሉም ቪዲዮ እንግዲህ እሰራለሁ ስል አንዱን ቪዲዮ ሰርቼ አንዱን ቪዲዮ ታይም አጣለሁ እና ሃይሚና ብሩኬ ታቃላችሁ ቤት አንድ ላይ ሆነዋል። ሰርግ ራሱ ማለት ነው። ታቃላችሁ ከዚህ በፊት በጣም ብዙ ጊዜ ነው የደርናቸው ማለት ነው። ሃይሚና ብሩኬ የተጋቡ ሃይሚና ብሩኬ ቀለበት አደረጉ እያልን ብዙ ጊዜ እንሰራባቸው ነበረና ና በቃ የእኔማ ድክም ብሎኝ ነው የተወኩት። ታቃላችሁ አብዛኛው ጊዜ በቃ የሆነ ቀለበት ያየው ጊዜ ሁላ በቀለበት አደረግላት ምን አደረግላት እያልኩ እየሰራው እየሰራ ሁላ ከዛ በኋላ እንግዲህ አሁን ደግሞ ወደ ራሳቸው መጥተው እራሳቸው ከልባቸው እንግዲህ አንድ ላይ ሆነዋል። የሆነ ለመናገር እኔ በጣም ደስ ብሎኛል፣ ስለነሱ ማለት ነው። እና እንግዲህ አንድ ላይ ሆኗል፣ ቤት ሲቀጥል ደግሞ ምንድን ነው፣ ሽማግሌ ላክ ምናምን ለምትሉ ሰዎች፣ ወይም ደግሞ ሽማግሌ ላክና አንድ ላይ ሁኑ ቤት አይፈቀድም ምናምን ለምትሉ ሰዎች ማለት ነው። አንድ ቤት ነው እንጂ ያሉት ክላሳቸውን ለየብቻ ነው። አንድ ላይ ይበላሉ፣ ይብሉ እንደ በፊቱ አንድ ላይ ወጥቶ ቪዲዮ ከሰሩ በኋላ አንድ ላይ ነበረ የሚበሉት። ስለዚህ ምግብ ነው የሚበሉት አንድ ላይ ቡና ሊጠጡ ይችላሉ። በቃ አለቀ። ወደ የክፍላቸው ነው የሚለዩት። ገባቸው አይደለ? አብዛኛው ጊዜ ካያችሁት ብዙ ጓደኞች አንድ ቤት ይከራያሉ። ክፍል ክፍል ለየብቻ አለ። ዶርምም እንደዚ ይለያያሉ። አንድ ላይ በልቶ ወይ ደግሞ ጠጥቶ ማለት ነው። ልክ እንደኛ ገጠር ውስጥ አይታችሁ ከሆነ አንድ ላይ እንበላለን፣ እንጠጣለን። ምንተኛው ግን ወይ ለየብቻ ነው ወይም ደግሞ አንቺ ምዛክችን ተኝ፣ አንቺ እንደዚህ ተኝ እንደምንባል ማለት ነው። ገባቸው። እንደዛ ነው ምንተኛው በቃ። ስለዚህ ሀይሚና ብሩኬም እንደዛ ናቸው። ሲቀጥል ደግሞ የሆነ ለመናገር ሀይሚና ብሩኬ የሚመከሩ ሰዎች አይደሉም። ከኛ የበለጠ የሚያውቁ ናቸው እነሱ። ልጅ ሆኖ ግን ከኛ የበለጠ የልጅ አዋቂ ናቸው። ገባቸው አይደለ? ስለዚህ እነሱ መምከር አይደለም። ሲቀጥል ብሩኬም ተናግሯል፣ ታላላቆቻችን ድረነ እኛም እግዚአብሔር ያለቀን እንጋባለን ብለዋል። አለቅ በቃ እነሱም ያውቃሉ። እዚህ ጋ እኮ እኔ ማለት ብሩኬ ሳይፈልግ ብሩኬ ሽማግሌ ካላክ ስላልኩት ሽማግሌ የሚልክበት ምንም አይነት ጉዳይ የለም። ሀይሚ ብሩኬ ሽማግሌ ተላልካችሁ ካልተጋባችሁ እንዴት እንደዚህ ትሆኛለች ስላልን አደለም፣ ራሳቸው ያውቃሉ። ጋባችሁ አደለም ግን አንድ ላይ ስለሆኑ አንድ ቤት ስለሆኑ በጣም ደስ ብሎኛል። የሆነ ለመናገር በዛ ላይ ደግሞ ፍቅራቸውን ስለገለጹልን በጣም ደስ ብሎናል። እነሱ እኮ በፊት መግለጽ ራሱ አይፈልጉም ነበረ። ነገር ግን አሁን ስለነገሩ ነው እንደዚህ የምንሆነው አደለም ስለዚህ በጣም ደስ ብሎኛል፣ አንድ ላይም ስለሆኑ ማለት ነው። ሲቀጥል ደግሞ የሆነ ለመናገር የዛሬ ቪዲዮ ካያችሁት ማለት ነው ቤኪ ነበረ ቁምሳጥን ውስጥ አስገብቶ እኔ መጀመሪያ ማለት ነው ቤቱን በጣም ነው ያደነግኩት። ቁም ሳጥኑ በጣም የምወደው ቁምሳጥን ነው። እኔ የቤት እቃ በጣም እወዳለሁ። ገባችሁ እንግዲህ ሴት ሆናችሁ የቤት እቃ የማትወዱ ሰዎች የላችሁም። ቁምሳጥን ሳጥን እራሱ በቃ የቤታችሁ ስታስገቡ እንደዚህ አይነት ቁምሳጥን ነው በቃ ሳጥን ነው በቃ ዘና ብላችሁ ሁሉም ነገር የሚችል ማለት ነው። እንግዲህ ቤካ ቁምሳጥን ሳጥን ውስጥ አስገብተ ሀይሚ ብሩኬን እንግዲህ በጣም ፈርቻለሁ እንደዚህ መጥቶብኛል ምናምን ብላ እንግዲህ ብሩኬን ፕራንክ ማድረግ ነበረ ስራው ማለት ነው እና ከዛ በኋላ ልክ እንዴት ነው ጂኒ ታውቃላችሁ ልክ የሚስባችሁ በማግኘት እየሳበኝ ነው እያለች እየወደቀች እንግዲህ ብሩኬ ደግሞ ማለት ነው ውጭ እያላት እንግዲህ ሄዶ ቆም ሳጥኑን ዘግቶ እንግዲህ ውጭ እያለት ነበረ። እሷ ደግሞ ከዚህ ቤት ፍንክቻ ልም አንተ ጋ ሳሊዝ ብላ እንግዲህ ከኋላው እየተከተለችው ብቻ ፈታ ነበር የሚያደርገው እየሆነ ለመናገር ማለት ነው ፈታ የሚያረግ ነው አብዛኛው ጊዜ አብዛኛው እንደ እሷን ተሸክሟት አይታችሁ ከሆነ እሷን ተሸክሟት ሊማታ ነበረ። ገባችሁ አይደለ ሩኬ ማለት ነው የሆነ እና እሱ ፏርት የእውነት በቃ አይደለ ወንድ ማለት እንደዚህ ነው ብዬ አሰብኩኝ ሚስቱን በቃ ተሸክሞ ነው። በቃ የሆነ ነገር እንኳን መዋጣት አለበት ብዬ አስባለሁ። ገባች አይደለ። እሷን ማዳን ነው ወይም ደግሞ እሷን እንዳይነካት እሱ ትከሻ ተሸክሞ ነበረ። ከዛኛው ሌባ ጋር ወይም ደግሞ ከሆነ ሰው ጋር ሊደባደብ ነው የፈለገው፣ ብሩኬ ማለት ነው። ለዛውም ደግሞ ሀይላንድ ይዞ ማለት ነው። ከዛ እንግዲህ ካያችት በኋላ ከወጣ በኋላ እንግዲህ ሁለቱም ደግሞ ፕራንካ ተደረጉ። ቤካ ከወጣ በኋላ ከቁም ሳትን ሁለቱም ደግሞ ፕራንካ ተደረጉ። ማና ማን ቤካም ብሩኬም ማለት ነው። ሃይሚ ምን አርጋችሁኝ ነው? ለምንድ ነው? ውሃ ምናምን ብላም አስደነገጠች። ከዛ በኋላ ደግሞ ድጋሚ ደግሞ ቤከና ከዛ ብሩኬ ግን ቤካ ብቻውን የመጣ ነበር የመሰለው። እንግዲህ ሃይሚ ደግሞ እሷ ብራንኩን እንደጠነሰሰች እንግዲህ ነግረዋለች ለብሩኬ ማለት ነው። የሆነ ለመናገር ብቻ ፈታ የሚል ነው። ያለያችሁ ሰው ገብታችሁ ቪዲዮ ማየት ትችላላችሁ። የሃይሚም የብሩኬን ቤት አንድ ነው። ገብታችሁ ማየት ትችላላችሁ። እየሆነ ለመናገር እኔ በጣም ደስ ብሎኛል። ቪዲዮውን እንደዚህ ፈታ የሚያደርግ ሰው ደግሞ ማበረታታት እንግዲህ እኛ አንችልም፣ ለምን ደሆነ አላውቅም። አበረታቱ እንደዚህ አይነት ቪዲዮ ሲለቁ ይሁ አበረታቱ። እየሆነ ለመናገር ማለት ነው እኔ በጣም ደስ ብሎኛል። በዚሁ ቀጥሉ የእኔ ውዶች ማለት ነው። እንግዲህ እናንተ ደግሞ የአራት ልጆች እናት ለመሆን ያብቃችሁ፣ ትዳራችሁ የሰመረ ለመሆን ያብቃችሁ፣ ሰርጋችሁን ለመብላት ያብቃችሁ፣ የምንመኘውን ትዳራችሁ ማለት ነው እና የእናንተን መጨረሻ ማየት ነው ሁላችንም ምኞታችን እና ግን መጨረሻ በቃል ተጋብታችሁ የእናንተ እስከ መጨረሻት መጨረሻችሁን እንዲያምር ነው እኛ የምንፈልገው እንጂ እንዲቀር አይደለም። እና እና ቤተሰብ ሰላማችሁ ይብዛልኝ። በዚህ ቻናል እንግዲህ በጣም ጠፍቻለሁ። አይኖ ባይ ባይ።